ጅግጅጋ የኮሪደር ልማት ስራ የተጀመረው ማለት ነው። በአጠቃላይ ወደ 30 ኪሎ ሜትሮችን የያዘ የኮሪደር ልማት ስራ በጅግጅጋ ተጀምሯል። በመጀመሪያው ምዕራፍም የ10 ኪሎ ሜትር ግንባታው በሁለት ሽፍቶች ቀንና ምሽት እየተከናወነ፣ በርብርብ በፍጥነት ለማጠናቀቅም በትኩረት እየተሰራ ነው የሚገኘው። በአጠቃላይ እንግዲህ የፕሮጀክቱ ግንባታ ወደ 70 በመቶ አፈጻጸም ላይ የሚገኝ ሲሆን ተሽከርካሪ መንገዶች፣ የአስፋልት መንገድ፣ የአረንጓዴ ልማት ስራዎች እንዲሁም ደግሞ የብስክሌት መንገዶችን እና የፓርክ እንዲሁም ለመዝናኛ የሚያገለግሉ ስፍራዎችን ያካተተ መሆኑም ተገልጿል ማለት ነው። በአጠቃላይ እንግዲህ የዚህ ግንባታ ሲጠናቀቅ ማለት ነው ከተማዋን ውብ፣ ለኑሮ ተስማሚ ከማድረግ ባሻገር የአካባቢው ማዕከል በማድረግ ከሶማሌ ክልል በተጨማሪም በአጎራባች ክልል የሚገኙ ነዋሪዎች የጅግጅጋ ከተማን ለኑሮ ለመዝናናት የሚመርጧት እንዲሆን ያስችላል ነው የተባለው። በአጠቃላይ እንግዲህ በምክትል ርዕሰ መስተዳደር የሚመራ ልዑክ ይህንን የግንባታ ስራ በየሁለት ቀኑ በመገምገምና ክትትል በማድረግ ግንባታው በፍጥነት እንዲጠናቀቅ የተለያዩ ጥረቶች እየተደረጉ ነው የሚገኙ። ይህንን አስመልክቶ ደግሞ የሶማሌ ክልል ምክትል ርዕሰ መስተዳደር ኢብራሂም ኡስማን ተጨማሪ ማብራሪያ ሊሰጡን እዚያ አጠገቤ ይገኛሉ። እጅግ አርጌ አመሰግናለሁ ለጊዜዎት። እንግዲህ አጠቃላይ የጅግጅጋ ኮሪደር ልማት ስራ ምን ምንን ያካተተ ነው? በምን ያህል ጊዜ ሳጠናቆ ለአገልግሎት ክፍት ለማድረግ እየተሰራ ይገኛል? እሺ፣ አመሰግናለሁ የጅግጅጋን የምስራቁ የሀገራችን ክፍል የንግድ የኢንዱስትሪና የኢንቨስትመንት ማዕከል ለማድረግ ከለውጡ ማግስት ጀምሮ በጣም ብዙ ርብርብ ስራዎች እየተሰሩ ነው ያሉት። የዚህ ስራዎች አንዱ አካል የሆነው የኮሪደር ልማት ነው። ቅድም እንዳልከው በሁለት የተለያየ ክፍሎች የሚለማ አጠቃላይ 30 ኪሎ ሜትር የሆነ በዋና ዋና የሚባሉ መሰረተ ልማቶችን የያዘ ነው። አንደኛው የመንገድ መሰረተ ልማት ነው። ሰው በመጀመሪያው ፌዝ ላይ ቅድም እንዳልከው አስሩ ኪሎ ሜትር የሚሰፉ መንገዶች አሉ። ከዛ ውጪ በዚህ አስር ኪሎ ሜትር ብቻ ወደ ሰባት ሄክታር የሚደርስ የግሪነሪ የአረንጓዴ ስራ ይሰራል። የሳይክል ሌንም እንዲሁ በተመሳሳይ ይሰራል። የእግረኛ መንገድ ደረጃውን በጠበቀ መልኩ የሚሰራ ነው የሚሆነው ከዚህ በፊት ከተማው ላይ የነበሩ በተለይ ለትራፊክ አስቸጋሪ ሲያደርጉ የነበሩ የትራፊክ ማኔጅመንት ስራም ስርዓቱ ተግባራዊ ይደረጋል። ወደ 14 ኪሎ ሜትር የሚጠጋ የዘመናዊ ካሜራ ሲስተም የሚገጠም ነው የሚሆነው። ከዛ ውጭ ጎን ለጎን መንገዱ ልክ ሊጠናቀቅ ሲል ለዚህ ብቻ የተዘጋጀ የትራፊክ ማኔጅመንት አጠቃላይ የትራንስፖርት ኢንተግሬትድ ትራንስፖርት ማኔጅመንት ሲስተምን ሮድ ማፕ አዘጋጅተን በዚህ መሰረት ለዚህ ብቻ የሰለጠኑ አካላቶች ወደ ስራ የሚገቡበት ሁኔታ ይኖራል። ሶ የትራፊክ ፍሰቱን የሚያቃልል ይሆናል። ይሄ ብቻ ሳይሆን በየጃንክሽኖቹ ወይም በየአንዳንድ ቦታዎቹ ላይ ለመኪና መቆሚያ ተዘጋጅቷል። በዚህ አሁን በጀመር ነው ብቻ ከ3000 ሜትር ስኩዌር በላይ በአንድ ጊዜ አንድ ሺህ መኪናዎችን ሊያስተናግድ የሚችል የመኪና ማቆሚያ ተዘጋጅቷል። በዚህ በ10 ኪሎ ሜትሩ በመጀመሪያው ምዕራፍ ላይ የተካተተ ነው የሚሆነው በዋናነት ከዚህ ማየት የምንችለው ጅግጅጋ ላይ ብቻ ነው። አሁን የጀመር ነው። ሌሎች የዞኖች ዋና ከተማዎች፣ የከተማ አስተዳድሮች ላይ በሚቀጥለው ፌዝ ላይ የምንገባ ይሆናል። ግን በመሰረታዊነት የስራ ባህሉ የተቀየረበት ነው። እኛ አካባቢ ታቋለ ከዚህ በፊት ማታ የመስራት ባህሉ ብዙም አይደለም። ስለዚህ እስከ ማታ ሌሊት ስድስት ሰዓት እኩለ ሌሊት ማለት ነው ስራ የሚሰራበት እንዲሁም ደግሞ የኢንፍራስትራክቸር ኢንተግሬሽኑ በጣም የተሻለ ነው። አሁን ያለንበት የቆምንበት ብዙ ዩቲሊቲዎች የመብራትም፣ የውሃም፣ የኤሌክትሪክም የካሜራውም አንድ ላይ ነው የገባው። ስለዚህ ከዚህ በፊት እንደዚህ አይነት የመሰረተ ልማት ቅልጅት አልነበርም አንዱ ያሻሻል ነው ይሄ ያሳየን፣ እና ትልቁ የተጠቀምነው እሱ ነው። ከዛ ውጭ የህዝቡ ተባባሪነት ነው። ከሁሉም አካባቢ ማለት ይቻላል አሁን ከዚህ ትንሽ ካራማራ ሆስፒታልን አለፍ ብንል ሰው በራሱ ኮሪደር እኛ ጋ ይመጣል ብሎ አፍርሱ ሳንል አፍርሷል። ስለዚህ ይሄ ማለት ምን ያህል ለልማቱ ዝግጁ የሆነ ማህበረሰብ እየተፈጠረ መሆኑን ከዛ ውጭ መንገድም ሲዘጋ እንግዲህ 24 ሰዓት ስለሆነ እንቅስቃሴ ያለው ትዕግስትም እንደገና ስራ አለ በማለትም የማህበረሰቡ ትዕግስት የተለየ ነበረ። ከዛ ውጪ የአመራር ሂደቱን በጣም የተሻለ ነው። ክልል ደረጃ የሚመራ ስትሪንግ ኮሚቴ አለ፣ ቴክኒካል ኮሚቴዎችም አሉ። እነሱ በየቀኑ በየሁለት ቀኑ ይገመግማሉ። እኛ በየመረጃ እየተለዋወጠን ግን በሳምንት እንገመግማለን። እንግዲህ ከተጀመረ አጠቃላይ በጣም አጭር ጊዜ ነው የሆነው። ወደ ሰባ ፐርሰንት ነው አሁን። አጠቃላይ ስራዎቹ በሚቀጥለው አንድ ወር ተኩል አካባቢ አጠቃላይ ስራዎቹ ወይ አንድ ወር ከሀያ አካባቢ አጠቃላይ ስራዎቹ ይጠናቀቃሉ ብለን ነው የምናስበው። እንግዲህ ሲጠናቀቅ ይሄን ከተማ ቅድም እንዳልነው ባላት ኮምፓራቲቭ አድቫንቴጅ በተለይ ለጎረቤት ሃገራቶች ቅርብ በመሆናችን ላለው አጠቃላይ ጂኦግራፊካሊ ኮምፓራቲቭ አድቫንቴጅ በጣም ሳቢ የሆነ ለኢንቨስትመንት ምቹ የሆነ እንዲሁም ደግሞ ኬትም ቦታ የስበት ማዕከል ሆና ከዚህ በፊት በተሻለ መልኩ ማደግ የምትችል እንደሆነ የሚያሳይ ነው። አጠቃላይ ክልሉን ስና የአርባናይዜሽን ሬታችን ከአጠቃላይ የሀገር አቀፍ ስታንዳርድ የተለየ ነው፣ ከፍ ያለ ነው። ወደ 7.4 ፐርሰንት ነው የአርባናይዜሽን ሬቱ። ስለዚህ ከተሜነት በጣም እየተስፋፋ ነው ማለት ነው። ሰው ይህንን አገልግሎት ነው ታሳቢ አድርጎ እየመጣ ያለው ። ስለዚህ ይህንኑ አገልግሎት ወደ ሌሎች ቦታዎች ላይ የማስፋት ስራ እና ወደ ሌላ የዞን ከተማዎች የማስፋት ስራ በቀጣይ የምንሰራ ይሆናል ማለት ነው። እንግዲህ ተመልካቾቻችን፣ እንደተገለጸው የጅግጅጋ ከተማን ከኮሪደር ልማት ስራ ጎን ለጎን የስማርት ሲቲ ግንባታን በማከናወን ከተማዋን ለኑሮ ምቹና ተስማሚ የማድረግ ስራዎች እየተከናወኑን የሚገኙት።